ክርስቲ ደምለው ሙሉ ጫርቃ ሳደበኛ ሊስ ፍርድ ቤት ቀርባ ችግር የለው። እኔም እዚጋ እንደምሳደበው ማለት የሰውዬ ሴረኛ ነው ብዬ በተራጋቢ ስናገር ዮሀንስ ቧያለው ሲያንተ ምን ሰርት ነው ምትኖረ? ዝም ብዬ ሳይ ጅላጅል የሚመስል ሀይለኛ ሴራኛ ነው። የሰውዬ አለባበስ እንኳን የማይችል ገብቱ፣ ይሄ የድሮ ሹፌሮችን ነው የሚመስል። የድሮ የክፍለ ሀገር ሹፌሮች ሰውነት፣ ሆዳቸው እንደዛ ተለጥጦ ምንም አለባበስ የማያውቁ ገፍረት። ክርስቲያን ሲያወራ ጅላጅል ነገር ነው። ዮሀንስ ቧያለው አረፋ ነው። መንግስት ሊነበሩ ሰለም ፋኖ ትጥቅ ፈታ፣ ከዛ ምን ሆነ? መከላከያ ከጀርባ ተመታ። በዚህ ስድ አንደበቱ እየወጣ እየተሳደበ እየዘለፈ ስንቶቹን አሳስሯል። የስንቶቹን ሞራል ሰብሯል። ግን የመንግስት ፕሮቴክሽን አለው። በዚህ ቆሻሻ ጸያፊ አንደበቱ መንግስትን ወክሎ አብይን ወክሎ ዳይፐር ናቸው፣ የቆሻሻ መጠረያ ናቸው ነው እነ ዮሀንስ ቧያለው ነው። እነሱ እዛ ጋር ይጸዳዳሉ ቁጭ ብለው ልክ እንደ ዳይፐር ተቀበለ እዚህ ውጥ ያጸዳሉ። ነገሩ እኔም መልሼ ምን ይዤ እንደምመጣ ስለሚያውቁ፣ በውጥም ብርክሷቸው እንደማወጣ ስለሚያውቁ የወረደ ኖ ክላስ ፈራድሩዬ እንደዚህ ያለ ባለጌ ፍርድ ቤት እንኳን መጠሪያ ሰጥቶት ፍርድ ቤት የማይቀርብ ዳኛውን የሚያስፈራራ ማለት ነው። ኢትዮጵያ እናት ለሌሎቹ ደግሞ እንጀራ እናት የሆነችበት ዘመን አንድ ቀን ቀኑ ይመጣል። ባቢ ጉያ ተደብቆ አይኖርም። የተከበሩ ላይ ዩቱብ እያዩ ነው እንደ የሚወስኑት። ስዩም ተሾመ ፍርድ ቤት ይቅረብ ብለው ሲሉ እሺ ብለው የወሰኑት እንዴት ሰው ሲያወሩ ሲያወቁ ነው የሚሉ ከጠቅላይ ሚኒስትሩ ጀምሮ ስዩም ተሾመ በተለየ መንገድ ፍርድ ቤት ይቅረብ የሚባለው ምን ስለሆነ ነው? ጠቅላይ ሚኒስትሩ አልከሰሱም። ጠቅላይ ሚኒስትሩ ከተናገረው አይብስ የሃይማኖት አባት አይቀረውም። እነ አቡነ ማትያስን እንኳን ሳይቀር አንተ እያለ የሚሳደብ ፍርድ ቤት እንኳን ደፍሮ መጠሪያ የሚሰጣቸው የማይችል የአብይ አንደበት ማር ነው ወዳጄ። ምንሆል እንዲህ እንክርዳዶች የእንግዲህ ልጆች ከተዘራ ጀምሮ ያልተረበት አለባበስ እንኳን የማይችል ካለባበሱ ጀምሮ ገብቱ ይሄ የድሮ ሹፌሮች ነው የሚመስል። የድሮ የትክላ ሀገር ሹፌሮች ሰውነት ወዳቸው እንደዛ ተለጥጦ ምንም አለባበስ የማያውቁ ገስረጥ ገስረጥ። አሁን በፊት ለፊት ትግላችን ከብልጽግና ጋር ነው ብለው አሁን በትክክ ግን ግብ ግቡ አዲስ አበባ ከተቀመጠው ብልጽግና ጋር እንደኔ እንደኔ አብይ አህመድ ድርድር አይገባውም። አብይ መወገድ ነው ያለበት። እኔም ብጠይቁት ፋኖ አለ እንዳንተ ህይወቱን ሰውቶ ብግብ እየገጠመ ያለ ፋኖን ተቀላቅለ አብይን ካላስወገድክ በህይወት አትኖርም። የመጨረሻ አረመኔና ጨካኝ የዮሐንስ ቧያለው ሴራ ነው እያል መለሱ። ዮሐንስ ቧያለው የሚባለው ክርስቲ ደምለው ሙልጭ አርጋ ሳደበኛ ሊስ ፍርድ ቤት ቀርባ ችግር የለው። እኔም እዚጋ እንደምሳደበው ማለት ተውት። ዮሐንስ ቧያለው ሴራ ነው እያልኩኝ ና ንቄ ማውራት ሰውዬ አልፈለግኩም አልፎ ነበር ሴረኛ ነው ብዬ በተናጋቢ ስናገር ፍርድ ቤቱ ስዩም ተሾመ ተይዞ እንዲቀርብ ያወጣው መጥሪያ ያልተተገበረው ፌዴራል ፖሊስ የስዩምን አድራሻ አላውቅም በማለቱ ነው። ክፍለ ሀገር ድረስ ሄዶ ንጹሐን የሚያሳድደው ፖሊስ አፍንጫው ስር ተቀምጦ ሲዘላብድ የሚውለውን ወንጀለኛ ጠፋብኝ ማለቱ አባቱ ዳኛ ልጁ ቀማኛ የሚለውን ተረት እንድናስታውሳ አድርጎናል። አንዷ ሴራች ናት። የሆነው ነገር እንዴት መሰላችሁ? ለምሳሌ አሁን ትናንትና ክርስቲያን ታደለ እኔ ላይ ክርስቲ ከመታሰሩ አንድ ቀን ቀደም ብዬ ያቺ ፌስቡክ ላይ ለጠፋ ጽሁፍ የለችም ክርስቲያን ወዳጅ የምታውቁ ሰው ካላችሁ ነገሩ ይሄ ጻፉ ጽሁፍ ያሳስረዋል ያልኩ አልቀረም ያልኩት እስር ቤት ገባ አብይ አህመድ መልካም ሰው መስሎ ለመታየት ቃላት እየመረጠ እንደ ልጃገረድ አገረድ እየተሽኮረመመ የሚያወራው ከልቡ ሳይሆን ከአንገት በላይ ነው የበሻሻው እረኛ የልቡን የሚተነፍሰው ውስጡ ያለውን የሚያወጣው ወፈፌው ሽመልስ አብዲሳንና አውቋ አበዱ ስዩም ተሾመን ተጠቅሞ ነው የመጨረሻ የወረደ ኖክላስ ከሚሰራው ከሚያደርገው ጭከና ከሚያደርገው ክህደት ካሳየው ብልግና ነውር የተነሳ ሌላም ነገር ይገባዋል የሚያስብለው አይደለም። መናገር መወቀስ ክሪቲሳይዝ መደረግ ያንሰዋል። በድሮ ዘመን ቢሆን በድንጋይ ተወግሮ ይሸኙት ነበር። ስዩም ተሾመ የሚባለው ምን እያለ እንደማይታሰር በህዝብ ላይ የሚጫወቱ በህዝብ ደምጃቸውን የታጠቡ እንደነ ስዩም ተሾም አይነት ግለሰብንም ህዝብንም እየዘለፉ እያዋረዱ እንደፈለገ እየተናገሩ ፍርድ ቤት እንኳን መጥሪያ ሰጣቸው ፍርድ ቤት የማይቀርቡ የተቀመጡበት ነው እና እየነገርኳ ሄዳቸው ሄደው መቀመቅ የገቡ ሰዎች። አሁን የእስር ቤት ደግሞ ሌላ ሴራ ይጠነስሳሉ። ከዚህ ቀደም እነ ዮሐንስ ቧያለው ማለት ዮሐንስ ቧያለው ሲያንተ ምን ሰርት ነው የምትኖረው? እኔ እዚህ ጋር ሰርቼ ነው ማ ማገኘው። እሱ ምን ሰርት ነው ሲኖር የነበረው? የመንግስት ገኛ ተከፋይ። እኔ እንደውም ዝም ብየሳዊ ጅላጅል የሚመስለኝ ነገሩ፣ ኃይለኛ ሴራኛ ነው የሰውዬ። ገብርየንና ዮሐንስ ቧያለውን እሱ እንዳሳሰራቸው ወደ ውስጥ ተጠርምሶ የገባ ደረቱን ነፍቶ በሲጃራ ጭስ የተኮማተረ ሳምባውን ወጥሮ በኩራት ነው የሚናገረው። የአብይ ጀሌዎች የአማራን የቁርጥ ቀን ልጆች ጨለማ ቤት አስረው ሕክምና ከልክለው ያሰቃያቸዋል። ንጹህ ስማቸውን ደግሞ በዚህ እድፋ ማን ደበት በኩል ያበሻቅጣሉ። አሁን ትላንትና ዮሐንስ ቧያለው ምን ሲያረጋየሁት ያችን የሞተች ክስ ይዟት መጣ። ዶክተር አብይ አህመድ ህዝብ ተወካዮች ምክር ቤት ቀርቦ ማብራሪያ ሲሰጥ፣ ዶጭ ሌላ ሰው ጥያቄ ማብራሪያ ሲሰጥ፣ አንተም እንደነሱ አለ መንግስት አረፋ ነው መድረሻችን አራት ኪሎ ነው ብለህ ብትል ኖሮ ትገባ ነበር አለ አላለው ዶጭ ስዩም ወደ ስቱዲዮ ይዞት የሚገባው ውሃ ሳይሆን በጫት የደረቀ ከንፈሩ ማለስለሻ ግሬሲሊን ነው። አንዳንዶች ደግሞ አይ ውሃ አስመስለው ምርቃና መስበሪያ የግብጡ አረቄ ነው ይዞ የሚገባው እያሉ ያሙታል። መኪና በነዳጅ እንደሚሰራው ሁሉ ስዩም የሚንቀሳቀሰው በአረቄ ኃይል ነው። ፍርድ ቤት አድራሻውን ስጡኝ ተብሎ አድራሻውን አላገኙትም። ይሄ ሰው ግን በዚህ ስድ አንደበቱ እየወጣ እየተሳደበ እየዘለፈ ስንቶችን አስገድሏል፣ ስንቶችን አሳርዷል፣ ስንቶችን አሳስሯል፣ ስንቶቹን ዲሁመናይዝ አድርጓል። የስንቶ ሴቶቹን ሞራል ሰብሯል። ግን የመንግስት ፕሮቴክሽን አለው እየወጣ በዚህ ስድ ስዳደፉ በዚህ ቆሻሻ ፀያፊ፣ ያንደበቱ አፀያፊ የሆነ መንግስትን ወክሎ አብይን ወክሎ ሙላጭ ያለ ነውርን፣ ጭከናን፣ አረመኔነትን የሀገር ውስጥንም አይደለም ስራ ኤሎች እንት ያደረገ እንደሚሳደቡ እንደዚህ ያለ ባለጌ ፍርድ ቤት እንኳን መጠሪያ ሰጥቶት ፍርድ ቤት የማይቀርብ ከመጀመሪያው ጀምሮ ያልኩት ነገር ምንድነው? ፋኖ ትጥቅ ይፍታ። እነሱ ምን ሲሉ? ፋኖ ትጥቅ አይፈታም ሲሉ፣ ማማ ዋያኔው፣ ገዱ፣ ይቺ ክርስቲ ምንድን ያሉት? በሀሳብ አይፈታም። እኔ መፍታት አለበት። ከዛ ምን ሆነ? መከላከያ ከጀርባ አማራ ህዝብ ደም አለቀሰ፣ መከራ መከራ። ፋኖ ድሮም ታጣቂ ነው፣ አሁንም ታጣቂ ነው፣ ወደፊትም ታጣቂ ሆኖ ይቀጥላል። ይልቁንም ምክትል አስር አለቃ ብርሃኑ ጅሎ አከርካሪውን ተሰብሮ ትጥቅ ይፈታል። ያነገተውን ክላሽ ለባለሙያዎቹ ፋኖች ያስረክባል። አሻፈረኝ ካለ ደግሞ እንደ ፍላጎቱ ሜንጫ አሊያም ቀስቱን ይዞ ወለጋ መግባት ይችላል። ከዚህ ጋር ተያይዞ በዚህ ወንጀል እጃቸው አለበት ተብሎ የታሰሩት ማን ናቸው? ቧያለው፣ ሌላስ ክርስቲያን ዶጭሌ ብልጣ ብልጥ ነው። አልተያዘም። ለምን አልተያዘም? እሱ ሲያወራ ፖለቲካሊ ኮሬክት ነው። ክርስቲያን ክርስቲያን ሲያወራ ጅላጅል ነገር ነው ያቺ ከፊቱ አስቀምጦ አስር የሚከፍት ሚዘጋት ሃይላንድ ውስጡ ያለው ፈሳሽ ግሪሲሊንም ይሁን የግብጥ አረቄ እኛን አያገባንም። ይልቁንም እኛን የሚያብከነክነን በዛ ምድጃ በመሰላፉ ባልተገራ እንደበቱ የሚተፋው በመርዝ የተለወሰ ንግግር ነው። ይታያችሁ እስኪ እሱም ሰው ሆኖ ዶክተር ደሳሌ ጫኔን ዶጭሌ ብሎ እየጠራው ነው ነው ገብር የእንጅላ ጅል ብሎ እየሰደበው ነው። ዳኛውን የሚያስፈራራ ማለት ነው። ዳኛው ሊያስረው ማንም ምንም ሊያደርግ የማይችል እንደዚህ ያለ ወንጀለኛ ለእነዚህ ኢትዮጵያ እናት ለሌሎቹ ደግሞ እንጀራ እናት የሆነችበት ዘመን አስቡ። ይሄ ሰውዬ መናገር ብቻ አይደለም እስር ቤት ከቷል ሰዎችም። ይሄ ባለጌ አንድ ቀን ቀኑ ይመጣል። በአብይ ጉያ ተደብቆ አይኖርም። እንኳን እሱ አብይ አያስጥለውም ማንም አያስጥለውም። ቀን ይመጣል። እንደዚህ እንዳሉ አይቀጥሉ አይተናል። ብዙዎቹ ወጥተው ሲወድቁ አይተናል። እነሱ ብቻቸውን ከሌሎቹ ተለይቶ የሚቀጥሉበት የለም። ይሄ ባለጌ ግን ይሄ ቆሻሻ ይሄ ተራ ሰው እያዋረደ እየዘለፈ ከትልቅ ፖለቲከኛ እስከ ተራ አክቲቪስት ድረስ እየወጡ የሚዘልፉ ነውረኛ ምን አሉ ውስጥ አዋቂዎች ራሳቸው ናቸው የነገሩ። የምን የምክር ቤት አባላት ራሳቸው ለምን ማስረጃ ላይ እንዲህ እንዲህ እንዲህ ብሎ ሲያወራ ዲሽቃ መቅጣት ብሎ ሲያወራ ተዘምቷል የሚል ነገር ጠቅላይ ሚኒስትሩ ዋንድ ያለው አንተ አረፋን ደፍቅ ብሎ ዮሀንስ ቧያለው አረፋ ነው መንግስት ሊነገር ሰለም መንግስት አረፋ ብቻ አይደለም ቀባሪ አጣ በድን ጭምር እንጂ፣ ብልጽግና የሚንቀሳቀሰውን እንደ እንስሳት በደመነፍስ ነው የኦህዴድ አገዛዝሮበታል። የቢሮ ስራውን አቁሞ ሙሉ ጊዜውን ለምረቃና ለጉብኝት አድርጎታል። ኦህዴድ እንደ አረፋ አይጨበጥም ተረቱ እንደሚለን ብልጽግናን ያለና ጉም የዘገነ አንድ ናቸው። እንደዛ ብሎ ሲደነፋ ስለነበር ብቻ ሳይሆን የአማራ ክልል ምክር ቤት ሽንት ቤት ውስጥ ገብቶ በስልክ ፋኖዎችን ሲያደራጅ ድምፁ ተቀርጾ ወጥቶ ሰማ ነው እንደዛ ብሎ፣ በስልክ ሳወራቸው የነበራቸው ፋኖዎች ሰው አልገደሉም፣ አማራ ክልል ሰው አልሞተም። አደራጅ ሰውዬ እጁ የለበት ሽንት ቤት ሲል ብሰማ ምን አስታወሰኝ መሰላችሁ? ስዩም በኢህአዴግ ዘመን ለተወሰነ ጊዜ ታስሮ ነበር። ሸርተቴ ስለሚያስቸግረው መጸዳጃ ቤት ቶሎ ቶሎ ውሰዱኝ ይል ነበር። መጨረሻ ላይ የጥበቃ ሰራተኞች ሲሰለቻቸው አንዷ መጸዳጃ ክፍል ውስጥ እንዲኖር ፈቅደውለት መዋያ ማደሪያው ሽንት ቤት ሆነ። እንዲያውም በወቅቱ አብረው ታስረው የነበሩ ታራሚዎች ጋሽ ተቅማጡ የሚል ቅጽል ስም አውጥተውለት ነበር አሉ። ሊትራሊ አብይ አህመድ ነው፣ በዚህ ገላ ውስጡ ነው ነው የሚናገረው። ይሄ ሰውዬ የአብይ ብሏል አህመድ ሚረር ነው። አብይን ማየት ከፈለጋችሁ ይሄን ሰውዬ ይዩት። ዝም ብሎ ተራ ምናምን this is አብይ አህመድ። አብይ አህመድን በትክክል ሚረር ኢሜጅ ማድረግ ስለሚችል ነው ወጥቶ የሚናገረው። እንደዚህ ያለ ወንጀለኛ፣ እንደዚህ ያለ ነውረኛ፣ እንደዚህ ያለ ተራ ዱርዬና ጨርባሪ፣ ብዙዎችን አሳስሮ፣ ብዙዎችን አስደፍሮ፣ ብዙዎችን ዘልፎ አሸማቆ፣ ህዝብን እንደ ህዝብ ካንሰር እያሉ ስንት ነገር እየተናገሩ ሳይነኩ ዳኛ መጥራት ሰጥቶት ሽንት ቤት እንኳን መቅረብ የማይችል እዚህ ላይ፣ እኔ ታዲያ ምንድን ነኝ? አክቲቪስት ነኝ። ከመታሰራቸው በፊት ስናገር የነበረው ነው። ሲታሰሩ የተናገርኩት ነው። አሁንም እያወራሁት ያለው ነገር ነው። ይህ መናገር መብቴ ነው። እነሱ ስለመታሰራቸው ስላለመታሰራቸው፣ ስለ ንጽህናቸው፣ ስለ ምናምናቸው ይወራላቸው አለ። የሽንት ቤቷን ጨዋታ ለመቋጨት ያህል ስዩም መጸዳጃ ቤት ከርሞ ከእለታት አንድ ቀን ጓደኞቹን ሰላም ብሏቸው ሊመለሱ ወደ ዋናው እስር ቤት ሲገባ ተክለ ቁመናው ኮስመን ያለ አንድ ታራሚ ጋሽ ተቅማጡ ብሎ ሲጠራው ስዩሜ ተና ሮናልዶ በኮርኩም ሊያቀም ሰው ሲል ልጁም ፈጠን ብሎ ጋሸ ተቀመጡ ወንበሩ ላይ ተቀመጡ እኮ ነው ያልኩት ብሎ ነገሩን አለዘበው አሉ። እኔም ደግሞ ከዚህ በፊት ስል ስለነበረው ስናገር ስለነበረው ሳይረግ ስለነበረው እዚህ ጋር እናገራለ የተከበሩ ላይ ዩቱብ እያዩ ነው እንደሚወስ ጠቅላይ ሚኒስትሩ ከተናገረው ይልቅ እኔ የተናገርኩት የፍርድ የፍርድነቱን የሚያስተጋግለው ብለው ሲከሱኝና ስዩም ተሾመ ፍርድ ቤት ይቅረብ ብለው ሲሉ እሺ ብለው የወሰኑት እንዴት እብደት እንደ ስዩም የጠቀመው ሰው የለም። ፍርድ ቤት መጥሪያ ወጥጦበት እንኳን አይቀርብም። ይልቁንም ሚዲያ ላይ ወጦ በማን አለብኝነት ዳኛ ይሳደባል። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ማለት አሁን ነው። እንደነ ስዩም ተሾመ አይነት አንገታቸውን ደፍ ቀራርገው የሚሄድባቸው ፍርድ ቤት እንኳን ደፍሮ መጠሪያ ሊሰጣቸው የማይችል በብዙዎች ደም እጃቸውን የታጠቡ በኢትዮጵያ ታሪክ ተሰምተው ታይተው የማይታወቁ እንክርዳዶች፣ በኢትዮጵያ ታሪክ ተሰምተው የማይታወቁ አረሞች፣ በኢትዮጵያ ታሪክ ተሰምተው የማይታወቁ የእንግዲህ ልጆች እንደነዚህ አይነት ስዳደግ ከተዘራ ጀምሮ ያልተረበ ያልተገረዘ በነፃነት የሚኖሩባት ነገር ግን የጋዜጠኝነት ሙያቸውን ፕራክቲስ የሚያደርጉ በግብ እስር ቤት የሚጣሉባት ፍርድ ቤት ሳይቀርቡ ሳምንታት እስር ቤት የሚወድቁባት አገር ናት። ይገርማል እችናት ኢትዮጵያ። ስለ እነሱ መታሰር፣ ስለ እነሱ ስራና ትግቢት ክርስቲያን ታደለ ሲያወሩ ሲናገሩት የነበረውን በስልክ ሲነጋገሩ የነበረውን ሱ ጋር ሲት ሁሉም ሰው እየተነሱ ሲያነሱ ሲያወሩ ሲያወቁ ነው የሚውሉ ከጠቅላይ ሚኒስትሩ ጀምሮ። ስዩም ተሾመ በተለየ መንገድ ፍርድ ቤት ይቅረ የሚባለው ምን ነው? ምን አድርጌ ነው ነው ይህ ያልሰደበው ግለሰብ ያላዋረደው ማህበረሰብ የለም። ጥጋብ እንጂ እውቀት እንደሌለው ከፍርድ ቤት ጋር በተያያዘ እያወራ ያለው ጥሩ ማሳያ ነው። ሌሎች ላይ ያለመታከት የሚወረውረው ጦር ተጠራቅሞ አንድ ቀን ዞሮ ራሱን ይወገዋል። በቆፈሩት ጉድጓድ መቀበር አይቀርም እንዲሉ አበው ጉዳዩ ላይ ምንም በማይመለከተኝ ጉዳይ ጉዳዩ ላይ ጠቅላይ ሚኒስትሩን አልከሰሱም፣ ጆጭ ሌንም አልጠየቁም። ስዩም ተሾመ ይቀርብልናል ያ ክሶን በኪሱ ይዞ የሚዞረው ሰውዬ እኔ ላይ ዘሩ ይዘሩ ዳኛ እሱ ናቸው ይዘሩት፣ ከዛ ከሳሽ ማለው ክርስቲ በአማራ ደማት ነግድ ማለት ነው። አማራ የብልጽግና ምንጣፍ ጎታሽ ስትሆን ከሳሽን ብቻ ሳይሆን ዳኛንም እንድታስፈራራ ይፈቀድልሃል። እንደ ብዱሻ ያገኘውን ሁሉ መልከፍ ያልተጻፈ መብትህ ይሆናል። ስዩሜ አረቂና ጫት ጋር ድረስ ሚያሳስበው አንዳሽ ነገር የለም። ሰው የዕለት እንጀራ አታሳጣኝ ብሎ ይጸልያል። ስዩሜ ግን የዕለት መቃሚ አታሳጣኝ ብሎ ነው የሚጸልየው። ንጹሃን እንጀራ እናት ለነፍሰ ገዳዮች እናት የሆነች ኢትዮጵያ ያለችው ለዚህ ነው። አብይ አህመድ መወገድ አለበት። አብይ አህመድ እያለ በነፃነት የሚኖር ኢትዮጵያዊ የለም። ንጹህ አየር የሚተነፍስ ኢትዮጵያዊ የለም። በሰላም ወጥቶ የሚገባ ኢትዮጵያዊ የለም። ይሄ የወሮ በላ የድሩዬ ጥርቅም ነው። ነፍሰ ገዳይ ማጅራት መች ጥርቅም ነው። የምናምንቴ ጥርቅም ነው። የሰሜን ልጆች አብይን ማስወገድ አለባችሁ። አብይ አህመድ እስካለ ድረስ ሰሜን በህይወት አይኖርም። አብይ እስካለ ድረስ ሰሜኑ በሰላም ተኝቶ አያድርም። ሰሜኑን ካላጠፋ አይተኛም። ትውልድን ነው እያጠፉት ያሉት። ለአማራ ህዝብ መቆርቆር አማራ ታስፈጃ አላችሁ ብሎ ማለት ነው። አማራነት ማለት ለአማራ ህዝብ ማሰብ ከሆነ ካስፈጃላችሁን ያልኩት የሆነ ያ ነው። ክርስቲያን የጽሁፍ ያሳስራል ነው ያልኩት። ገባ ዋያ ነው በስር ግዛ ሽንት ቤት ቁጭ ብለህ ምሪ ነው ያልኩት። ገባ አሁን ከገቡ በኋላ እኔ ስበል ያስገቡ መኩሩላል የስዩ ማንኛ ችግሩ ምላሱ ነው። ጉድ ያደረገው ሱሱ ነው። ከሰውነት ተራዋጣ ያለማቋረጥ የሚፈስለት የብልጽግና ገንዘብ ነው። ስዩም ራሱ ፖሊስ ሆኖ ሰዎችን ባያስርም፣ ራሱ ወታደር ሆኖ ንጹሃንን ባይጨፈጭፍም በምላሱ ግን ብዙዎችን አስሯል፣ ብዙዎችን ገሏል። ንጹሃን እንዲታሰሩና እንዲጨፈጨፉ በሰዓት ላይ ቤንዚን እያልከፈከፈ ምክንያት ሆኗል። ምን አድርገው ነው የሚሞክሩት? ጠቅላይ ሚኒስትሩ ከተናገረው አይምስል ጠቅላይ ሚኒስትሩ የተናገረው ዋቢ ያደርገ የለ ዚ የተናገሩ እነሱ ግብድ ይፈልጉት ያው ዳኛ ዛው ድቁ ብሏል። ክርስቲያን ይከሰኛል። ሄጄ እኔ ፍርድ ቤት አንደኛ መጥና ደረሰኙ ማቁ፣ ሁለተኛ ከሀገር ሰላም ብዬ ፍርድ ቤት ልገባላችሁ ነው አለምትፈልጉት። ሄጄ ሁሉም እንደ ስራው ፍርድ የሚቀበልበት የፍትህ ቀን ሲመጣ አንተ ብቻ ሳትሆን ብርሃኑ ጁላም፣ ንጹሐንን የጨፈጨፉት አብይ አህመድ አዞኝ ነው ማለቱ አይቀርም። የሚያዋጣህን የምታውቀው አንተ ነህ። ከወንጀለኞች ጋር ማበር ወንጀል መሆኑን ለአንተ ማስረዳት አይጠበቅብኝም። ኢትዮጵያዊነት ማለት የሚያሸማቅቃቸው ትውልዶች ነው እየተወለዱ ያሉት እያደጉ ያሉት። የእሱን አጨበርባሪነት፣ የእሱን አታላይነት፣ የእሱን ከሃዲነት፣ የእሱን ውሸታምነት፣ የእሱን ባንዳነት፣ የእሱን እንዝላልነት፣ የእሱን ስንፍና፣ የእሱን አቅም አለመኖር፣ የእሱን ጉልበት አለመኖር፣ የሱን ተላላኪነት፣ የእሱን ወራዳነት የሚያሳየው በሙሉ አልገደልኩ ነው የሚለው። እንደነ ስዩም ተሾመ አይነት ነፍሰ ገዳይ የሃይማኖት አባት አይቀረውም። እነ አቡነ ማቲያስን እንኳን ሳይቀር አንተ እያለ የሚሳደብ የሃይማኖት አባት አይቀረው፣ የፖለቲካ አይቀረው፣ ምሁር አይቀረው፣ አንድ ተራ እንጭጭ እንክርዳድ እርብ አረም። እናንተ እንደምታስቡት ፍርድ ቤት ነፃ ነው፣ ህግ ተከባሪ ነው። ዳኛው እኮ ነው ያልኳችሁ። እኔ ዳኛውና ተከሳሹ አንድ ናቸው። ከከሳሹ በላይ ከክሱም በላይ ዳኛው ነው ያሰረኛል። በል ፖሊስ ይህን ውሳኔ ተፈጸም ብሎ ምን ሊያደርገኝ፣ እስር ቤት ሊከተኝ ማለት ነው። ያሳስራቸዋል የሰራችሁ ወንጀል ነው ብዬ ስላቸው አልሰማ ብሎ የነበሩ ሰዎች ፍርድ ቤቱ ቢጨንቀው የመፍትሄ ሀሳብ ይሆናል ያለውን እንዲህ ሲል ለፖሊስ ጠቁመዋል። ለተወሰኑ ቀናት በአዲስ መልክ ማስቃም ጀምረናል የሚል ማስታወቂያ በትልቅ ባነር አሰርታቸው ፖሊስ ጣቢያው ፊት ለፊት ብትለጥፉ እናንተ ሳትፈልጉት ፈልጉት እሱ ራሱ ሰተት ብሎ ይመጣል። እና ሰሞኑን ፖሊስ ጣቢያዎች ወደ ሽሻ ቤት ወይም መቃሚያ ቤት ተቀየረው ብታዩ አትፍረዱባቸው። ስዩምን ለማጥመድ የዘየዱት መላ ስለሆነ ባላይ የለፏቸው ባልኳቸው መሰረት ወንጀል ሰርተው እስር ቤት ገብተው እስር ቤት ቁጭ ብለው ስራ ከሚፈቱ ስዩምን ስራ እናስፈታ ብለው የሁላችሁ እንደዚህ ይሰራል። እነዚህ ሰዎች ከመታሰራቸው በፊት የምትሰሩ ስራ ያሳስራችኋል፣ የምትሰሩ ስራ ወንጀል ነው ስላቸው አይሰሙኝም ነበር። እኔ የምላቸውን ከመስማት ይልቅ ምን ሲያደርጉ ነበር? እኔ ለሳስሩ ሲታትሩ ነበር። አስቡት፣ ይሄ ሰው ፍርድ ቤት እንዲቀርብ ተጠርቶ አልቀረበም። ለፈጸመው የስም ማጥፋት ወንጀል መቶ ሺህ ብር እንዲከፍል ቅጣት ተጥሎበት አልከፈለም። ለምን ካላችሁ የብልጽግና ቅምጥል የኦህዴድ የጡት ልጅ ስለሆነ፣ እንደ ስዩም ተሾመ የተባለ አረም ምድሪቱ ላይ ተቀምጦ ህዝዎችን ድፌም እያደረገ ፍርድ ቤት እንኳን መጥሪያ ሊሰጠው ያልቻለ እንደነዚህ ግን በፍጹም ንጽህና የጋዜጠኝነታቸው ሙያቸውን የሰሩ እስር ቤት የሚወድቁባት በዚህ አጋጣሚ ግን ነው የምለው። እኔ በተለይ ከአማራና ከትግራይ ህዝብ ስለተወ የተወለድኩት፣ መጀመሪያ ሰው ስለ ቤተሰቡ ነው። ምንም ነገር ሰው የሚጀምረው ከቤተሰቡ ነው። ዘረኝነት አይደለም፣ ወገንተኝነት አይደለም። መጀመሪያ የሚጀምረው ከቤተሰብ ነው። ለቤተሰቡ ለወገኑ መጮህ ዘረኝነት አይደለም፣ ግዴታ ነው። ግዴታ ነው። እኔ ላይ ያሳስሩ ሲታትሩ የነበሩ ሰዎች ወንጀላቸው ተጋልጦ እነሱ እስር ቤት ገቡ ገቡ። ይሄ ሁላችሁም የምታውቁት እኔ አይደለም ያሳሰርኳቸው። ሲታሰሩ ምን አልኩ? እሰይ ይታሰሩ አላልኩ። እሰይ ይገረፉ፣ እሰይ ይሰቃዩ የሚል ነገር አይወጣኝ። ዳይፐር ናቸው የቆሻሻ መጥረጃ ናቸው ነው ስዩም በዛ ልጓም በሌለው አፉ ብዙዎችን በጅምላ ዘልፏል። እንደ ሰካራም በተሳሰረ ምላሱ የብዙ ሰው ልብ አቁስሏል። ጊዜ ጥሎት ቀን ጎሎበት፣ እሱም ወደ ከርቸሌ ወርዶ ወፌላላ ሲገረፍ ማየት የሚፈልግ ኢትዮጵያዊ ብዙ ነው ያለው እዛ ጋ ሴራቸውን እየተነተናሉ እነሱ እዛ ጋ ይጸዳዳሉ። ቁጭ ብሎ ዮሐንስ ቧያለው እዛ ቁጭ ብሎ ለቀቀላቸውን ነገር ልክ እንደ ዳይፐር ተቀበለ። እዚህ ወጥቶ ያጸዳሉ፣ እናንተ ላይ ይጨምቃሉ ማለት። ለነገሩ እኔ መልሽ የምን ጀ እንደምመጣ ስለሚያውቁ ያው ጥንብርክሷቸውን እንደማወጣ ስለሚያውቁ እኔን እስር ቤት አስገባሉ ብሎ ሲታትል የነበረው ሰውዬ የራሱ ስራ ጠልፎት እስር ቤት ከተተው አድርገውና በሆነ አጋጣሚ ስዩሜ አራዳ ልጅ የሆነ ጢሻ ውስጥ ድፍት ብሎ ጥምብ አንሳ ማለት የጆፊ አሞራ ወይም አባጅቦ ቢያገኘው አይሄስ ይቅርብን ብለው አፍንጫቸውን ይዘው የሚያልፉ ነው የሚመስለኝ። ይቅር ይበለኝ ብቻ። እነ ገብርዬ እንቆሻሻ ብሎ እየዘለፈ እኔንም ክፉ እያናገረኝ ነው። ስለዚህ ለእኔ የአማራና የትግራይ ህዝብ ዘሬ ነው፣ ቤተሰቤ ነው፣ ወገኔ ነው። ሞት ታውጆበታል፣ ከምድረ ገጽ እጥፋ ተምሯል፣ ጭከና ተደርጎበታል፣ በድሮን እየተደበደበ ነው። ስለዚህ የአማራና የትግራይ ህዝብ ህልውና ለእኔ በደም ያስፈልገኛል። ይሄ ማለት ግን ሌላው ዘር እንዲኖር አልፈልግም ማለት አይደለም። ይሄ ሁለቱ ህዝብ እጅ ለእጅ ተያይዞ ገዳዩ የሆነውን አብይ አህመድን ማስወገድ አለበት። የአማራና የትግራይ ህዝብ ሶስት ሺህ ዘመን የኖረው የመጣበትን ጠላት አብሮ እየተዋጋ ነው። ተዋግቶ አያቅም። በታሪክ በታሪክ የአማራና የትግራይ ህዝብ የተጣሉት በነ አብይ አህመድ በኦፒዲዮ ብልጽግና ነው። ኦፒዲዮ ብልጽግና ነው ለመጀመሪያ ጊዜ የአማራና የትግራይ ህዝብ ያጣላው፣ ያዋጋው። የነዚህ የኦፒዲዮን ሻጥር ሽሮ የአማራና የትግራይ ህዝብ እጅ ለእጅ ተያይዞ ገዳዩ የሆነውን አብይ አህመድን ማስወገድ አለበት። አሁን ደግሞ ስርቤ ቁጭ ብሎ ምንድነው የሚሰራው? እኔን ጠልፎ ጎትዞ እዛው ላይ ሊያስገባኝ ማለት እኔ ያልኩ ሁሉም በሰማኖ አትታሰርሙ፣ ተው ይቅርባችሁ፣ ብዬ ነበራ። ተው እንዲያታርጉ ብዬ ነበራ። ባለፉት ሁለት አመታት አላያችሁ፣ አይታችኋል ሁላችሁ። በህይወት በገንዘብ በንብረት በሞራል በሁሉም ነው ዋጋ ያስከፈለ። የብልጽግና መንጋዎች አንድ ባንድ ብታዩአቸው፣ በሱ ሲወደቁ ራሳቸውን የረሱ ናቸው። በሐሽሽ የደነዘዙ፣ በሲጃራ ጭስ የተደበቁ፣ በመለኪያ ፍቅር ያበዱ፣ በምርቃና የናወዙ፣ እንዳለሌ ሴተኛ ዳር የሚያሳድዱ ወግ ባህላችንን የረሱ ክብራቸውን ሲገለጠው የበሉ ነውረኞች ናቸው። በብልጽግና መንደር ለፓርቲ አባልነት ለመመረጥ ትልቁ መስፈርት ይኸው ነው። ለመኑበትን ተናግሮ ሀገር የሚጠቅም ነገር ተናግሮ ውሎ ማደር ነው ወንጀል ሰርቶ እስር ቤት ገብቶ እዛም ቁጭ ብሎ ሴራ መጠን ስትል ደግሞ ሌላ ጉዳይ ስራ ነጻ ያወጣል፣ ሴራ ደግሞ ጠልፎ ይጥላል። ከላመንከኝ ዮሀንስ ቧያለው ሊንጠይቆ ላል ና ይሄዳለሁ። ይህንም አላቁም የመጣው ይመጣ። የሰው ሁሉ ጠላት የኦሮሞ ጠላት፣ የደቡብ ጠላት፣ የሁሉ ጠላት የሆነውን አብይ አህመድን እና አብረውት የሰፈሩትን የህዝብ ጠላት የሆኑትን ጠራርጎ ማስወገድ አለበት። ትናንትና የትግራይ ሲጨፈጨፍ ዝም ስላለን ነው ዛሬ አማራ ውስጥ የገባው። አንድ ሰው የሆነ ነገር ሲደርስበት አብረን ካልጮህን ነገ ጠዋት ለእኛ የምጮህልን አናገኝም። ኢትዮጵያን ማሻገር ካለበት ውስጥ ያለውን ቂምና በቀል እርግፍ አርገምተዋል። እኔ እኮ መሪ ያለሆንኩ ስለዛ ነው። የመለስ ዜናዊ ደግሞ ቂም በቀል እልህ የፈጣሪ ያለ፣ ኧረ ከደብረጽዮን አንጻር ሲታይማ የአብይ አንደበት ማር ነው። ወዳጄ፣ ምን ሆነሃል እንዲህ ለነገሩ ለብድ አይታይ። ከውስጥ አዋቂ ምንጮች እንዳገኘሁት መረጃ ከሆነ ስዩሜ የአራዳ ልጅ በሚኒስትር ዴታ ማድረግ የጠቅላይ ሚኒስትሩ የአልኮል ነክና ቅጠላቅጠል አማካሪ ሆኖ ሊሾም ነው። አስባችሁታል ግን ስዩም ይህን ስልጣን ቢያገኝ፣ ጨቅላው ጠቅላይ ሚኒስትር ቤት እያፈረሰ መናፈሻ እንደሚያሰራው ሁሉ ስዩሜ ደግሞ ቤቶችን እያፈረሰ ቃውጢ ቃውጢ መቃሚያና ና ጭፈራ ቤቶችን ነበር የሚከፍተው። አደባባዩን ሁሉ ሺሻ ቤት ነበር ሚያረገው። ሰናይ ሰንበት ይሁንላቸው። ሰላማችሁ እያልሁ በዚሁ እሰናበታለሁ።